ዳግማዊ ቶማስ ሳንካራ ሲሉ ይጠሩታል። የዓለማችን ትንሹ መሪ ነው። በአፍሪካ መሪዎች ዘንድ ታይቶም ተሰምቶም የማይታወቅ ጀብዱ በመፈጸም ላይ ነው። ኢብራሂም ቶሮሬ ተወልዶ ያደገው በሀገረ ቡርኪና ፋሶ ካራ በተባለች ትንሽ መንደር ሲሆን በትምህርቱም በእጅጉ ጎበዝ የተባለ ነበር። በከፍተኛ ውጤትም ወደ ዩኒቨርሲቲ መግባት ችሏል። በዩኒቨርሲቲ ቆይታውም ወጣቱ መሪ በከፍተኛ ውጤት በጂኦሎጂ ዲፓርትመንት በሜዳሊያ ተመርቋል። ታዲያ እንደተመረቀ ነበር ጊዜ ሳያጠፋ በ21 ዓመቱ ወደ ውትድርና የገባው። ኢብራሂም ትሮሬ ወታደር በሆነበት ሰዓት ሀገሩ ቡርኪና ፋሶ በአሸባሪዎች የምትታመስበትና ድንበሯ በበርካታ ሀገራት የተደፈረበት ሰዓት ነበር። ወጣቱም በሀገሩ የነበሩትን አሸባሪዎች ሲታገል ከቆየ በኋላ በመቀጠልም ወደ ማሊ ህግን የማስከበር ዘመቻ ተላከ። በማሊ በነበረው ቆይታም አምባገነኑን የማሊ መሪ ከጓደኞቹ ጋር ሆኖ ማስወገድ ችሏል። በዚህም ማሊዎች በእጅጉ ይወዱታል። ወጣቱ ማሊ ላይ የነበረውን ተልዕኮ ጨርሶ ሲመለስም በሀገሩ ቡርኪና ፋሶ መፈንቅለ መንግስት ተደረገ። በወቅቱም ወታደራዊ አመራሩ የሲቪል አስተዳደሩ በጦርነት ህዝቡን እያስጨነቀና ሀገሪቱን እያፈራረሰ ነው በማለት ኢነሪ ዳሚባ የተባለ ወታደራዊ አዛዥ የሲቪል አስተዳደሩን ገልብጦ መንበሩን ተቆጣጠረ። በዚህ ተግባሩም ኢብራሂም ትሮሬን ጨምሮ ሁሉም ወታደሮች ደስተኛ ነበሩ። ምክንያቱም ለረጅም ዓመታት ህዝቡ በጦርነት ሲታመሰለ ነበር። እረፍትን ያገኛል ከሚል ተስፋና ወታደሩም ከእርስ በርስ ጦርነት ይወጣል በሚል ተስፋ ነበር። ቢሆንም ኢነሪ ዳሚባ በተቃራኒ ሆኖ ለፈረንሳይ መንግስት መላላክና የሀገሪቱን ሀብት ማስበዝበዝ ጀመረ። ህዝቡም በድጋሜ በጦርነትና በአሸባሪዎች ይጨነቅ ጀመረ። በርካቶች ወታደሮችም ይህንን ሲያዩ ተቆጡ። በዚህ ወቅት ኢብራሂም ትሮሬ ምንም አይነት ስልጣን አልነበረውም። የጀኔራልነት ማዕረግም የለውም። ያለው አንድ ስልጣን በሀገሪቱ ከሚገኙ ጦሮች ውስጥ አንድ ክፍለ ጦርን ብቻ ያዝ ነበር። የሀገሪቱ ህዝብ መከራ ሲከፋም ኢብራሂም ወታደሩን ሰብስቦ የወጣው መንግስት መቀየር እንዳለበትና ህዝቡም ሰላሙን ማግኘት እንዳለበት ያሳምናቸው ጀመር። ብዙዎቹ ወታደሮችም በሱ ሀሳብ ይስማሙ ነበር። በመቀጠልም ወጣቱ መሪ እሱ ከሚመራው ከሰሜን እዝ ውስጥ ከሚገኙ ክፍለ ጦሮች መካከል አስረኛውን ክፍለ ጦርና ሽብርተኝነትን ይዋጋል ተብሎ የተቋቋመውን የኮብራ ኃይል ይዞ ማንም ሳያውቅ ወደ መሃል ከተማ ገሰገሰ። አዳሩንም በመሃል ከተማ ውስጥ የሚገኙትን ወታደራዊ ማዘዣዎችን በሙሉ ተቆጣጠራቸው። በመቀጠልም የመንግስት ሚዲያዎችን በእጁ አስገባ። ይህ ሁሉ ነገር ሲሆን ወጣቱ መሪ ላይ ለመተኮስ እየደፈረ ወታደር አልነበረም። ምክንያቱም በርካታ ወታደር ሙሉ በሙሉ በሚባል ደረጃ በነበረው አገዛዝ ተስፋ ቆርጦ ነበር። ጀኔራሎቹ ሁሉ ዳር ቆሞ የታዘቡ ነበር። በወጣቱ ፕሬዝዳንት የተመራው የኮብራ ኃይልም ቤተ መንግስቱን ሙሉ በሙሉ ከበበው። ህዝቡን እያሸበረው ኢነሪ ዳሚባም መሄጃ ጠፋው። ታዲያ ወጣቱ መሪ እንደ ሌሎቹ የአፍሪካ መሪዎች በግድያ ምንም ነበርና የሀገር ሽማግሌዎችን እንዲሁም ታዋቂ ሰዎችን ሰብስቦ ለስምንት ወራት ያክል በስልጣን ላይ የቆየውን ኢነሪ ዳሚባ ቤተ መንግስቱን ለቆ እንዲወጣ አስጠየቀ። ለቀናትም ሽማግሌዎቹ ምንም አይነት ደም መፋሰስ እንዳይፈጠር መሪውን ለመኑት። ኢነሪም ካሰበ በኋላ ምንም ማድረግ እንደማይችል ሲገባው ሁለት ቀናትን ቆይቶ መንገድ ተለቆለት ከቤተ መንግስት በእጀባ ወጣ። ከሀገሪቱም ሙሉ በሙሉ ለቆ ወደ ፈረንሳይ ኮበለለ። ታዲያ መፈንቅለ መንግስት በተለመደባት ቡርኪና ፋሶ ሌላ መሪ መምጣቱ ለብዙዎች አላስገረምም ነበር። በርካቶችም ከዛሬ ነገ ጦርነት ተቀሰቀሰ ሲሉ አሸባሪዎች ሀገሪቷን አጠፏት ብለው ሲያሟርቱ፣ ወጣቱ መሪ ግን ቡርኪና ፋሶ አይታው የማታውቀውን ፀሐይ እንድታይ ያደረጋት። ወጣቱ ወደ ስልጣን እንደወጣ መጀመሪያ ያደረገው በየቀበሌ ያሉትን የፖሊስ ኃይሎች በማደራጀት አሸባሪዎችን ማጥፋት ነበር፤ እሱም በፍጥነት ተሳካለት። መቀጠልም የሀገሪቱን ወርቅ ሙሉ በሙሉ ወደ ሀገሯ አስታግዛ የነበረችውን ፈረንሳይ ከቡርኪና ፋሶ ጠቅልላ እንድትወጣ አደረጋት። ህዝቡም የወርቁ ባለሙሉ መብት ሆነ። ታዲያ ይህ ወጣት መሪ በአፍሪካውያን ዘንድ እንዲህ እንዲወደድ ያደረገው ምን ስላደረገ ነው? በመጀመሪያ ኢብራሂም የፕሬዝዳንትነት ደሞዝ ይከፈል ሲባል ወታደር እያለው የሚከፈለኝ ደሞዝ በቄኖ ብሎ ከወታደሩ እኩል ደሞዝን ያገኛል። የህዝብ ተወካዮች ምክር ቤት ያሉ ሰዎች እንዲሁም ባለስልጣናት ደሞዛቸው የተጋነነ ነው በማለትም ኢብራሂም ትሮሬ ደሞዛቸውን 30 በመቶ ቀንሶባቸዋል። ለአስተማሪዎችና ለዶክተሮች ደግሞ ደሞዛቸው በ50 ፐርሰንት እንዲያድግላቸው አድርጓል። ወጣቱ መሪ በቡርኪና ፋሶ ቤት አልባ ሰዎች እንዳይኖሩ ብሏል። በዚህም በዋና ከተማዋ ሳይቀር ቤቶችን በነፃ ገንብቶ ለዜጎች በማከፋፈል ላይ ነው። በሀገሪቱ ከዚህ ቀደም ታይተው የማይታወቁ ዘመናዊና ክልል አቋራጭ መንገዶች ተገንብተው ህዝቡ ተገናኝቷል። በዚህ ጊዜ ቡርኪና ፋሶ ከአሸባሪዎች የነጻችና ዜጎች በሰላም ወጥተው በሰላም የሚገቡባት ሀገር ሆናለች። ከተቀሩት የአፍሪካ ሀገር ጋር ሲነጻጸርም ዝቅተኛ የተባለ የሙስና ስራ የሚሰራባት ሀገር አድርጓታል። በተጨማሪም ይህ ወጣት መሪ ያለውን አጠቃላይ ሀብት አስመዝግቧል። ያለው ሀብትም 124,000 ዶላር ብቻ ሆኖ ተመዝግቧል። በዚህም ከዓለም ደሃ መሪዎች ውስጥ እንዲመደብ ሆኗል። እሱ በጀመረው መንገድም ሁሉም ባለስልጣናት ሀብታቸውን እንዲያስመዘግቡ አስገድዷል። በዚህም ሙስና መቀነስ ችሏል። ወጣቱ መሪ ሀገሪቱ የነበረባትን ብድር ሙሉ በሙሉ ከፍሎ ጨርሷል። በዚህ ጊዜም ቡርኪና ፋሶ ምንም አይነት እዳ የሌለባት ሀገር ሆናለች። ኢብራሂም ትሮሬ ለአፍሪካ የመጀመሪያ የሆነውንና ሙሉ በሙሉ በሀገሪቷ የሚመረተውን የኤሌክትሪክ መኪናን አስተዋውቋል። ይህ ነገርም ምዕራባውያንን አስጨንቋል። መሪው በዚህ ሳያበቃ በአፍሪካ ያልተለመደን የወርቅ ማጣሪያ ፋብሪካን ገንብቷል። ፋብሪካው በቀን እስከ 40 ኪሎግራም ወርቅ ድረስ ያጣራል። በተጨማሪም በየቀኑ ከሀገሪቷ መሬት ላይ የሚወጣው ወርቅ ተመዝግቦ ለህዝቡ ይፋ ይደረጋል። ይህ ነገር በአፍሪካ መሪዎች ያልተለመደ ነው። የአፍሪካ መሪዎች ኪሳቸውን ከሚያደልቡበት ማዕድን ውስጥ አንዱ ወርቅ ነው። በዚህም ብዙዎቹ የአፍሪካ መሪዎች ስለ ወርቅ እንዲወራባቸው እንኳን አይፈልጉም። ይህ መሪ ግን የተለየ መንገድን መርጧል። ኢብራሂም ለገበሬዎች በነጻ ትራክተርን በማደልም ይታወቃል። እሱ ብቻ ሳይሆን ያመረቱት ምርት እንዳይበላሽም በየቦታው የግብርና ምርቶችን ማቀነባበሪያ ፋብሪካዎችን ገንብቷል። ወጣቱ መሪ በየትምህርት ቤቱ እየሄደ ለወጣቶች አነቃቂ ንግግርን ያደርጋል። ሀገራቸውን እንዲወዱም ያሳስባቸዋል። ሌላው ይህንን መሪ ጥሩ ነው ያስባለው ኢብራሂም ሙስሊም ነው። ታዲያ እምነቱን ያዩ የሳውዲ አረቢያ ገዢዎች የራሳቸውን አስተሳሰብ ህዝቡ ላይ ለመጫን በከፍተኛ ወጪ ሁለት መቶ መስጊዶችን ለመገንባት ግብዣ አቅርበውለት ነበር። ነገር ግን የዚህ ወጣት መሪ መልስ የነበረው እኛ ያጣነው ሆስፒታል፣ ትምህርት ቤትና ፋብሪካ እንጂ የሃይማኖት ተቋም አይደለም የሚል ነው። ካሰባችሁልን እነሱን ገንቡልን ብሎ አሳፍሮ መልሷቸዋል። በዚህም በሳልነቱን አስመስክሯል ሃይማኖትና መንግስትንም መለየት ችሏል። በዚህ ጊዜ የቡርኪና ፋሶ ህዝብ ብቻ ሳይሆን መላው አፍሪካውያን ምን አለ እንደሱ ሀገሩን የሚወድ ለህዝቡ የሚጨነቅ ከጦርነት አስተሳሰብ እየወጣ መሪ በሰጠን ይላሉ። እንደ ነፃነት አርማም ይወስዱታል። በአብዛኛው የቡርኪና ፋሶ ህዝብ ቤትም የዚህ ድንቅ መሪ ፎቶ አለ። በህዝቡም ቢሆን ከፍተኛ ድጋፍ አለው። ታዲያ በስራው ያልተደሰቱት ፈረንሳይና አሜሪካ ሊገድሉት 21 ጊዜ ሙከራን አድርገዋል። ቢሆንም ሊሳካላቸው አልቻለም። ይህ ወጣት 38 ዓመቱ ሲሆን ለአፍሪካ መሪዎች በአጠቃላይም ምሳሌ ይሆናል ተብሎ የሚጠበቅ ነው። እኛም ለሌሎቹ የአፍሪካ መሪዎችም ልቦና ይስጣቸው በማለት ቪዲዮአችንን እንጨርሳለን።